PPR ድዝዝ በተለምዶ ደስታ መሰል የበግና የፍየል በቫይረስ የሚተላለፍ በሽታ መከሰቱን አስመልክቶ አስፈላጊውን ጥንቃቄ መደረግ እንዳለበት ተገለጸ። በዋግምራ ብሔረሰብ አስተዳደር በደሃና ወረዳ የደሃና ወረዳ እንስሳትና ሳ ሀብት ልማት ጽህፈት ቤት ኃላፊ የሆኑት አቶ መለሰባዬ መረጃውን ሊያደርሱን በቀጥታ የስልክ መስመር ይገኛሉ። ሰላም ጤና ይስጥልን ጋሽ መለሰ። ከዳህና ወረዳ መንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ነው ምንደውለወት፣ ምናልባት እዚህ በፒፒአር ድዝዝ ወይም ደሞ በተለምዶ ደስታ መሰል በሽታ በበግና በፍየል ላይ የሚተላለፉ በሽታ፣ እሱን አስመልክቶ ለአድማጮቻችን በስልክ መስመር መረጃዎችን እንድትሰጡን ነበር። መቀጠል ትችላላችሁ? እሺ አመሰግናለሁ እንግዲህ ፒፒአር ማለት ቴስት ደዝ ቴታይት ሩሚናንት ዲዝ የሚባል በሽታ ነው በተለይ በግና ፍየሎች ላይ ነው በከፍተኛ ሁኔታ የሚያጠቃው ይህ በሽታ በጣም ገዳይና አጣዳፊ በሽታ ነው ከወረዳችን ከተከሰተ ከሰባት አመት በላይ ሆኖ ጠፍቶ ነበረ አሁን እንደ አዲስ ነው በዳህና ወረዳ ሄሎ ከአላቀበ ሊቆዙ አካባቢ ነው የተከሰተው ይህ በሽታ የሚተላለፍባቸው ዋና ዋና መንገዶቹ በአየር በንክች፣ በምግብ፣ በመጠጥል በሁሉም ነገሮች የሚተላለፍና በጣም በሽታው በወረሽኝ መልኩ በጣም በአንድ ጊዜ ብዙ አካባቢዎችን ተሰራጭቶ ብዙ እንስሳቶችን መጉዳት የሚችል ነው። በተለይ እነዚህ ነፍሰ ጡር የሆኑ ያላገዙ ስጆሮችን እና ወይም እነዚህ ህጻናት የተወለዱ ግልገሎችን በብዛት በከፍተኛ ሁኔታ የሚያጠቃው እና እንደ ወረዳችን አሁን ወ ከ024 ወደ 12 ቀበሌ አካባቢ ደርሷል። በአሁኑ ሰዓት የበሽታ ሲከሰት ቀጥታ በወረዳው ብቻ እንትን የሚል አይደለም። የበሽታ ሲከሰት በሚመለከተው ኮምቦልቻ ላብራቶሪ ያለ አጠቃላይ በሀገር አቀፍ ደረጃ የተቋቋመ በተለይ በእኛ በክልላችን ደረጃ የተቋቋመ የበሽታ ሲከሰት እናሳውቃለን። አራት አካባቢ ነው ያሳወቅ ነው። ኮምቦሰር ላብራቶሪዎች በስምንት መጥተው ይህ በሽታውን አረጋግተው ወደ ፌዴራል ልከው አሁን በፌዴራል ደረጃ ክትባቱ የሚመጣው በእኛ አቅም ሊሆን ማለት ነው። ይህ ተረጋገጠ በኋላ ከዛ በኋላ የፌዴራል ደረጃ የሚፈቀድ ነው ክትባት የሚሰጠው እና ይህን ክትባት በአሁኑ ሰዓት እንግዲህ ከወለታ ክትባት ማዕከል ተገዝቶ አዲስ አበባ ላይ አሁን ዛሬ እንቅስቃሴ እየተደረጋለበት ሁኔታ ያለው አስዋደሩ ጋር ማድረግ ያለበት ጥንቃቄን በእኛ አሁን አንዱ እንስሳ ከአንዱ እንስሳ ማገናኘት እንደለበት በተለይ ገበያ ለአሁኑ ሰዓት ክትባት እስከሚሰጥ ድረስ ወደ ገበያ ማብሷደሩ ማውጣት ወጣት እንደሌለበት፣ በሽታው በጣም ተዛማች በሽታ እስከሆነ ድረስ ሁሉም አብሷደር በቂ ግንዛቤ እንዲይዝ የሚመለከተው አካልም በቂ ግንዛቤ እንዲፈጠር በጣም ወሳኝ እና አንገብጋቢ በሽታ ስለሆነ ይህም በአብሷደሩ ላይ ከፍተኛ ጉዳት የሚያደርሰው ምናልባት አሁን በዚህ ጉዳይ እንደተያያዘ አርሶ አደሩ አሁን መቼም በዚህ ሰዓት እንስሳቱን የመለየት የማስለየት ጉዳይ ትንሽ ከበድ ይላል እና ስለዚህ አሁን እንስሳቶቹ ኦለረዲ በሽታ ከመግባቱ በዘለለ አሁን ላይ በየቀበሌዎች ምን አይነት ስራ እየተሰራ ይገኛል? እንደናንተ ጽፈት ቤት በኩል ምን አይነት ድርሻ እየተወጣች ነው ያላችሁት? በእኛ ጽፈት ቤት በኩል አሁን ለሁሉም ቀበሌ ሟዋተኞች ይህን መረጃውን በረዳድ ያሳውቀናል። በተለይ ምልክቱ የዚህ የበሽታው ምልክት ዓይን ያውራል፣ ዓይን ያስለቅሳል፣ አፍና ፍንጫቸውን ሙሉን በቁስል መልክ ይወጣባቸዋል። ተቅማጥ ነገር አለ ወይ ይህ እንትን በሽታ ስለሆነ ወይም አርሶ አደሩ ከአንዱ ከአንዱ እንትን ማለት እንደሌለበት በእጅ ግንዛቤ እንዲሰጥበት ያደረገበት ሁኔታ ነው ያለው። በሽታ ባይዘ ወረሽኒም ስለሆነ የሚመለከተው አካልም የቀበሌ መዋቅር መጥቶ ኦረንቲስ ተሰጥቶት ወደ ታይ ወርድ ከፍተኛ በጀት የሚጠይቅ በሽታ ማለ- በሽታው በጀት ያስፈልገዋል። ይህን በጀት ደግሞ አስተዳደር ምክር ቤቱ ጋር ጠይቀናል። ያው እስካሁን ብዙ ምላሽ አላገኘንም። ነገር ግን እኛ ቀበሌ ማዋትን ሚስሎ ሁሉ በህገ ደብዳቤም፣ በስልክም፣ በቼክሊስትም ያሳወቅንበት እንገናኛለን። ስለዚህ አሁን ላይ እንግዲህ ተዛማች በሽታ አሁንም እየሰፋ ወደ ሌሎች ቀበሌዎች ከመዛመቱ በፊት ክትባቱ እስከመቼ ይሰጣል ብለው ያስባሉ? አሁን ላይ ካልተሰጠ ደግሞ ምናልባት በአካባቢያችን ያለው የእንስሳትም እርቂት እንዲፈጸም ስለሚችል ሰ እንደናንተ ተቋም አሁን ላይ እየሄዳችሁበት ያለ ርቀት ምናለ ክትባቱን ለማስጀመር እንግዲህ፣ እንደኛ ተቋም ክትባቱ የሚመጣው ያው በእኛ አቅም አይደለም አደለም። ቅድም እንዳልኩ በሚመለከተው አካል ተነግሮታል። ላብራቶሪውን አረጋግጦ ወህዷል። አሁን ይሄ ላብራቶሪ በራሳቸው የሚመጣው ክትባቱ በክልል የእንስሳት ክትባትና እንትን ላብራቶሪ ንትሮች ነው የሚመጣው። ኦልሞስ ዛሬ ከአዲስ አበባ ወደ ኮምቦልቻ ሰኞ ይገባል ተብሏል። ኮምቦልቻ ደግሞ ባለሙያ በአስቸኳይ ላኩ ተብሎ እንደኛ አሁን ከባለሙያ አምጪ ቁሳቁሶችን ይዞ ወደ ኮምቦልቻ ዛሬ ጉዞ የጀመርበት ሁኔታ ላይ ያለው እንግዲህ፣ እስከ ቀጣይ እሮብ ሐሙስ አካባቢ ባለው ክትባቱን ሳት ጀምራለን ብለን ነው የምናስበው እንደኛ። መልካም ጥሩ። ምናልባት አሁን በሽታው ከሰው ጤና ጋር ተያያዥነት አለው በምርመራው እንደተገኘ ውጤት ለምሳሌ የሞት እንስሳት ስጋ ቢበሉ ወይም ደግሞ ሌላም እንዲሁ በንክኪም ሊሆን ይችላል እና ከሰው ጋርስ ቫይረሱ የመዛመት አቅም አለው ወይስ የለው? ይሄ ጥናት የተደረገ ነገር ይኖር ይሆን? በሽታው ከሰው ወደ እንስሳት የሚተላለፍ በሽታ አይደለም። ከእንስሳት ወደ ሰው የሚተላለፉ ሌሎች በሽታዎች አሉ። ይሄ ዞኖቲክ ዲዚዝ እንላቸው በእኛ አካባቢ እነ ራቢስ አይነት አንትራክስ ምናምን ናቸው። በዛ ከእንስሳት ወደ ሰው የሚተላለፉ የሚችሉ ይችላል። ይሄ በሽታው ኦልሞስት ከሞተም በኋላ ለስጋነትም ብዙም ጠቀሜታ ላይ ያውልም። ምክንያቱም የሆነ በቁስል መልክም በንትን መልክም ስለሚሆን ራሱ ውሻዎቹ አይበበትም ይህን በሽታ ይህ የሞተ ምስታት። ስለዚህ በጣም በሽታው እንትንም ስለሆነ ሰው ላይ ግን የሚያመጣው ተጽዕኖ ነገር የለም። አሁን በተለይ እስካሁን በጠና ነው ከመቶ ሰባ በላይ ብቻት የሞተበት ነው ያለው። አሁን በተለይ የማር አካባቢ ላይ ያንድ ሰው ብቻ ስምንት ምስታቶች ምቶበታል። እሱን መሄድ ማረጋገጥ የቻልነበት ሁኔታን ያለውና እና በሽታው በጣም ገዳይ ነው። እኛ በዚህ አማካኝነት ሌሎች ተጓዳኝ በሽታዎችን ላይ እያዙ የሌላ ትሪትመንት ስራዎችን እየሰራን ያለን ብሎ መልካም፣ ጥሩ ምናልባት፣ አስፈላጊ ጥንቃቄዎቹ ከእንስሳቶችን ከማገናኘት በዘለለ ሌሎች የቅድመ ጥንቃቄ መደረግ ያለባቸው ነገር ካሉ እሱን ለአድማጮቻችን ታስተላልፉለን። ያው ቅድመ ጥንቃቄ ሊደረግ የሚገባቸው ይህ ክትባቱ እንደመጣ በወረዳችን ብሎም በአጎራባች ወረዳዎች ሙሉ የክትባቱ አንድ እንስሳ ሳይቀር መከተብ አለበት። አርሶ አደሩ አሁን በደንብ ጥንቃቄ ማድረግ ያለበት አንድ እንስሳ እኮ ሳይከተብ ከቀርበ ይህ በሽታ ድጋሚ የሚነሳበት ሁኔታ ነው ያለው፣ እና ስለዚህ ጥንቃቄ መደረግ ያለበት ክትባቱ እንደመጣ ሁሉም አርሶ አደር ማስከተብ እንዳለበት ክትባቱ እስከሚመጣ ድረስ ደግሞ አንድ አርሶ አደር ከሌላ አርሶ አደር እንስሳቱን በቀላቀል እንደሌለበት ወደ ገበያ በብዛት መምጣት እንደሌለበት፣ በተለይ አሁን ይህ በሽታ የመጣው ከበለሳ አካባቢ ነው የመጣው። ይህ በሽታ ምክንያቱም በዛ በርካታ ነጋዴዎች ከዛ ወደዚህ እንስሳት ያመጣሉ በብዛት እያመጡ ከወዝባ ነበር፣ ምሽት ከዛ እንደመጣ ነው የኛ ያረጋገጥ ነው። እና ሞር ይህን አሁንም ከማዶኝ ይመጣ እንስሳቶችን ወደ አርሶ አደሩ እንስሳት መደበለቀ እንደሌለባቸው ስል በቂ ግንዛቤ አብሳደሩ እንዲ የማድረግ ስራ እየሰራ ነው ያለዋ። እሺ ጋሽ መለሰ ከልብ እናመሰግናለን። መልካም ጊዜ ይሁንልዎት። እሺ እንደሆንላችሁ እናመሰግናለን።